አሰላሙ አለይኩም ወራህመቱላ ወበረካቱ። ማሻአላ ሰበር ዜና ሰበር መረጃ ነው። ያው ይህን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት በወጣው መግለጫ መሰረት በአስራ ሁለተኛው መካነ መቃብር ተደርጎ እንዲያዝና ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደ ማንኛውም መቃብር ስፍራ እንደሚጠቀምበት፣ እንደዚሁም ደግሞ እንደ ማንኛውም መቃብር ስፍራ ደግሞ የሚያስፈልገውን ነገር በመጅሊስ እውቅና ስር ሆኖ በመጅሊስ እንዲተዳደር ተወስኖ መግለጫ ተሰጥቷል። መግለጫውን ፌስቡክ ገጼ ላይ እለቀዋለሁኝ። እዛው ላይ ተከታተሉት። ማሻአላህ ይሄ ነው የሚፈለገው። ስለዚህ በዚህ አጋጣሚ ስትለፉ የነበራችሁ ድምፅ ስትሆኑ የነበራችሁ ሸሪያውን ለማስጠበቅ ስትተጉ የነበራችሁ ወንድሞች፣ ወገኖች በአጠቃላይ ጀዛኩም ላሁ ኸይረን። ማሻ አላህ ውጤታችሁ ፍሬ አፍርቷል። ሹክረን ወጀዛኩም ላሁ ኸይረን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ